የመጣሁት ይኸው። መልአክም እንዳትቀድመኝ ብዬሽ የመጣሁት መልአኩም እንዳይቀድመኝ እኔ ቀድሜ ትቀድመኛለህ ብዬው የመጣሁት ከቢሮ ነው ቀጥታ። እሱም አይወጣም። እንደውም ዛሬ ፕሮግራም ጌታዊ ማስቀየር አለብህ እሱ ጋር የምታዩት አፖስትል ዘላለም ነበር። እኔ ግን እሱን አልነበረም እያየሁት ነበረው እንጅል የሚገርም እንጅል ከሱ ሲያወራ እሳት የሚተፋ ሲናገር እሳት የሚተፋ አንተ ግን የሆነ እዚህ ጋ የሆነ ለፕሮ ስትመጣ ጌታ መሰክረኝ ለፕሮግራም አትምጣ። ኢየሱስን ብለና ኧረ ጴንጤ የሆነ አሜን አንተ ለእሷ ስትናገር ቀድማ መጀመሪያ

እግዚአብሔርን ተያይዘሽ ያለሽበት ዘመን ነሽ። ልክ ነው ወይ ማለት ነው። በጣም ተወራርደሽ ያለሽበት እውነት ነው። እብን እብን ይህ ሳምንት ውስጥ ከኔ ጋር መኖርህን ማለት ፈልጋለሁ። እሺ ያለሽበት፣ አዎ እሷ ምስክርናት እ እሷ ምስክርናት ምስክርናት፣ ሪሃዳ ላባዛ እዚህ ጋር መናገር አንፈልግም። የምንናገርበት ቀን አለ። እግዚአብሔር የምንናገርበት ቀን አለ። ታና ቀን ደከፍ ከፋላ አይደል ያለችው አንዴ ከፍ ከፍ አለ አይደል ያለችው። ልክ እንደዛ ቀን አለ። የሆነ የሆነ ያለ የሆነ ነገር ሮጣቸው ነው። ሩባ ሀዱላ ባጋላ ሀዳላ ባሳ እግዚአብሔር እንደዚህ ያለኝ፣ በእጆ አስይዘ አሳያታለኝ። አንድ የደከመው ሰው፣ በሁለት እግሮቹ መሄድ ያቃተው ሰው እንደሚይዘው ምርኩስ ምርኩዝ አስይዘ አሳያት አሳያታለኝ። አሁን አልደክምም ከዚህ በኋላ እጄን እንፈልጋለሁ። ይብቃኝ ብቸኝነት ባለችበት አለኝ ጌታ። ምርኩዝ ላሲዛታለኝ እግዚአብሔር ምስክሬ ነው። አሜን። ደክሞሻ ያዩ ሰዎች ከዚህ ማታ በኋላ ደክሞሻ ያዩሽም። አሜን። ወተሽ ሄደሽ የሆነ እርምጃ ተዘግቶብሽ የተመለስሽበት ምዕራፍ ከዚህ በኋላ የሆነ እርምጃ ላይ አያልቅም። በህይወትሽ ላይ ወተሽ እንዲህ ጫፍ አይተሽ ደረስኩ ስትይ ተዘግቶብሽ የተመለስሽበት እውነት ነው፣ እውነት ነው። አጨብጭቦ እልል ብሎ ፍሬና ያለን ብሎ ሲሉት ያፈርሽበት እውነት ነው። ይህን ገበና ሰው እንዲያውቀው አትፈልግም። ይህን ምስጢር ሰው እንዲያውቀው አትፈልግም። እብንፍ ያለችበትን እንኳን ሰው እንዲያውቀው አትፈልግም። ያለችበትን እንኳን ሰው እንዲያውቀው አትፈልግም። እኔ ለአንድ ሰው ልጸልይ። ዛሬ የት እንዳላችሁ ለማውራት ያፈራችሁበትን ስፍራ በቅጽበት መቀየር የሚችሉ የሰው ስርዓትና እውቀት የሰው አካሄድ የሰው ካልቸር የማያግዳቸው የአራት ቀንን ሬሳ ከመቃብር ይዞ የሚወጡ መላእክቶች በጌታ ስም ነገታችሁ እስከተቀበረበት ዛሬ ማታ ይውረድላት። አሜን። አይዞሽ፣ የዛሬ እምባ የማብቂያ ነው። አሜን። የት ነው ያለው ብለሽኛል? ይኸው። አሜን። አጠጋብሽ ነው ያለው። አሜን። ከዚህ ቀን በኋላ በእምባ በትካዜ የምትገኝበት መሰውያ የለም። አጨብጭባችሁ ለጌታ ክብር። ደግሞ አደገኛ የሆነ በትር ነው ማየ እጇ ላይ እግዚአብሔር የመረጣት ለጌታ የሚኖር ትልቅ መሻት ያላት እግዚአብሔርን እኔ የማገልገል መሻት ያላት ታላቅ የእግዚአብሔር የቤቱ ቅናት ያለባት ሴት ናት። እንደ ሌላ ሰው የሚያረግ ክብር እኮን ያገኛት ጣ ዞጋ ሎሆነ ሻከንዳሴባራሻጋስ

አንዳንድ ይከለበጥና ፍጥነት ነው የሚሆነው። እንዴት ካልከኝ 38 ዓመት ወንዝ ዳር የቆየው እነሱ የገቡትን ውሃ እነሱ የነኩትን መልአክ ቀደም፣ አሜን። እግዚአብሔር ምስክር ቀድሞሽ ያየሻቸው፣ አሜን። ረዥም እርቀት ቀድመሻቸው እስኪታይ ታታ ማሶ ፕራዳሲያ ላፈጥናት ነው አለ ጌታ። ላፈጥናት ቆይኔ ምልሽ ተነሽ፣ የሚል መልእክት የማን ነው? ልንገራችሁ አረ ኢየሱስ ጌታ ነው። አረ አሜን በለኝ። ይሁን የመጣሁት ይሄው መልአክም እንዳትቀድመኝ ብዬ ነው የመጣሁት። መልአኩም እንዳይቀድመኝ እኔ ቀድሜ ትቀድመኛለህ ብየው፣ ይኸውላችሁ ፕሮፌት እዛ ከቀኑ ይሁንልኝ የመጣሁት ከቢሮ ነው ቀጥታ። እሱም አይወጣም እንዶውም ዛሬ ፕሮግራም ጌታዊ ማስቀየር አለብህ። ዛሬ ቃል ሳይሰበክ ትንቢት ነው ብያለሁ። ረጅም ሰዓት ይኸውልህ፣ እሱ ጋር የምታዩት አፖስትል ዘላለምን ነበር። እኔ ግን እሱን አልነበርም እያየሁት የነበረው፣ ይኸው እንጂ የሚገርም እንጂ ከሱ ሲያወራ እሳት የሚተፋ ሲናገር እሳት የሚተፋ አንተ ግን የሆነ እዚህ ጋር የሆነ ለፕሮ ስትመጣ ጌታ መሰክረን ለፕሮግራም አትምጣ። ኢየሱስን ብለና አረ ጴንጤ የሆነ አሜን ያውለ መሆነ ካልቀረ ገግማ ጴንጤው በሌላ አማርኛ ዳዊት እንዴት ነበረ የሚለውን ነገር ያው መጽሐፍ ቅዱስ ላይ ነው። ምንም አትቀይርም። አፖስትል ዘላለም እንደዛ ነው። እንደመጣለም የሚያወርደው ያ አሽሞን ምን ወፍ ምንም የለም። ስለዚህ ፊት ለፊት ያላችሁ የሚመጣው የሆነ ዛሬ ጌታ ምስክሬ አፖስትል የተዘጋጀ ይላል። ቆይ ቆይ ቆይ፣ ይኸውላችሁ እግዚአብሔር የጠራኝ ፊቱ ያቆመኝ ምስክሬ፣ እንደው ሰው ምን ይለኛል ከሚል ማንነቴ ጋር እየታገልኩ ነው፣ እየቀጠልኩ የነበረው ዘላለም አንተ ነህ ወይ ሳትሰብክ እንደዚህ እየቀጠልክ ያለኸው እያልክ ነው፣ እየቀጠልኩ ከራሴ ጋር እየተጨናነኩ ነው ምቀጠል የነበረው ያለችው ሰምታችሁ የሆነ ቀን ሰምታችሁ ዛሬ ትምህርት አይደለም፣ ትንቢታዊ ጉባኤ ነው መሆን ያለበት ብዬ መጣው የሚለው ልጅ እሷ ደግሞ ጭራሽ ሆኖ ቀጥታ አንተ እንደዚህ ኃይለኛ ሰው አለ ማለት ነው ገልብጦም ይመጣ እግዚአብሔር ምስክር በሶስት ነገር እግዚአብሔር የሚያመጣውን ክብር አይ አለካ በመስሪያ ቤት እግዚአብሔር ነገር ገለባ ብጡ ታች ያለ ነገር ላይ ሲያደርግ አይቻልም

እሱ ለእኔ አንደኛ ነው። እምንድን ነው ታውቃላችሁ? ዛሬ ው የሚያገለግለው ኢየሱስ እሱ ካቆመ የጠራችሁ የታመነ ነው ሊሰራ ዘንድ ይችልበታል። ስለዚህ የሚጠብቀሽ ናቸ፣ ማን የሚጠብቀሽ? ከዚህ የሚወረወረው ቃል የኢየሱስ ነው። ነብኙ ኢየሱስ ነው። እሱ መቶ ይ ዱባል ይ ቤቱ ባዶ ቢሆን የሚገርም እሳት ወርዶ

ሰፈሪ ሰፈሪ ፋሚሊው የትም ረዳከም ግን እንዳለ ሰው ይዞ እንደሚያነሳ ክብር ሲያመጣ የቸኮለ ክብር በስራ ቦታሽ ነገር አይቻለሁ። አሜን። እግዚአብሔር የቀደሙትን ሲያስቀድምሽ እግዚአብሔር አምላክ የሚያፍሩበትን ትዳር ሲሰጥሽ